ሁቱው ሁለቱ እንደፈለጉ መብታቸው ነው። እንደፈለጉ የሆነው እግዚአብሔርን ፍጤ ብሏል። ከቤት እንዳትወጣ አልጋም ቢሆን እንገባለን። ፍራሹ ተመቸ። እነሱ የውሀው ተመችቶናል እያሉ ነው እናጤናው። እነሱማ ምን አለባቸው? እናቴ፣ እሱ በብርድ ሞተ እንጂ እሱ ይብራኝለት እንጂ በብርድ ዛለ ተቃጠለው። እነሱማ ምን አለባቸው? እንደኛ ፈታ ይላሉ። ሳዝናን ተውኛል ብሏል በ ይህን ነው ፈልገው ብሏል ነው ላፍን ነው ማዝናናቱ ጥሩ ነገር ነው፣ ግን የብርዱ ነገር ነው እንጂ በብርዱ ይወቃል። ትናንትና ወገቤ ሲል ነበር እኔ የዛች ነው እንግዲህ ያለ።

ወይ አንድ ሰው ካልፈለጋት አልፈልግም ብለው ከተተዋሙ በሆነ ድጋሚ መምጣት ይችላል። እንደ ሰው ሕይወት ላይ ሰውምን ልንገርሽ፣ አንድ ሰው የተጣለበት ሲነሳበት አይወድም። አሁኑ ሰው በፊት ይሄ ልጅ በነበረበት ሰዓት፣ ወጣት በነበረበት ሰዓት፣ ስራ የሌለው ሰዓት፣ እንግዲህ ፍቅረኛ ያደረጋት በዛ ሰዓት። አልፈልግም ከሱ የተሻለ ስታገኝ ሄደችበት። ራሱሆሚኝ እርጅ እርጅ ስሚ ስሚ ስሚ ሴቶች ስንባል እንደዛ ነኝ። በንብሩክና ሴቶች ስንባል እንደዛ ነኝ። አንጎሻሽ ሴቶች የጣሉብንን ሌላ ሰው ሲያነሳብን አንወድም። አለቀ። ሴቶች የጣሉትን ሲያነሱባቸው ሌላ ሰው ሲያነሳብን አንወድም።

ሽኩኔወልሽ ማለት ነው። የሆነ ፓርት ላይ ትዝ ካለሽ ሃይሚ እንደውም ላው መታ አሁን ማለት ነው። የሆነ ሰዓት ላይ መቶ ምንድን ነው ያለው? እኔና ሃይሚ አይበለውና ብንጣላ ግን አያርገው አለ። ግን የዛ ሰዓት ተጣልተናል እያሉ ነበር ሲሰሩ የነበረው። ቀልጋለት ህይወት ቀልድ ነው ራ ምናምን። እነሱ አድሮ ሲኖሩ ስንት ነገር አሳልፈዋል ከተጣላ ሰው ቤት ምን ያደርጋል? ለምንስ ይሄዳል? ከተጣላ ለምን ይጠብቃታል? የጋሽ ቃል አለበት። የጋሽ ቃል ስላለበት ሚስቱ እኮ ናታ። እንጂ እኔና አኔ የውሃው ዳንስ ተመችቶኛል ማርያምን

ስሚኝ እሷ እኮ ከተነሳ ባትጎ አንዴ ባህለኛው የምታደርገው ግን እንደ ድሮው አልሄለሁም። እሷው እራሷ እራሱ ተናግራለች። እኔ እንኳን እንደ በፊት አልሄለሁም አሁን ብላለች። እህቶቼ ምንም የለም አይዲያ ነው እንጂ እንዲህ አይነት ነገር የለም። ተጠ- እሺ እያለሁኝ ነው ሲጀመር ይሄ እኮ ማን ማንኛችንም፣ እሷም እኮ ትዝ ካላችሁ የሆነ እንትና የጠየቃ ጊዜ ይሄ ወፍራሙ ከዚህ በፊት ፍቅረኛ ነበረ ወይ ስትባል ነበረኝ ብላለች እኮ ነበረኛ አይነት ፍቅር እንዲሁም ማለት አልተገናኘንም፣ ትምህርት ቤት ቀይሮ ሄደ ምናምን ብላ ተናግራለች። ይሄ እኮ ማንም ሰው ያለ ነው ነበር፣ ማንም ሰው ያለ ነው። ያ ማንም ሰው ያለው ግን አንዳንድ ሴቶች ስንባል ግን አሁን ወንዶች ጥሎን ጥሎ ሲሄዱ ሌላ ሴት ከኛ ጋር ወንድም ሆነ ሴትም ተጣልተን ስንሄድ ሴት ወንድም ሆነ ሌላ ሴት ስትይዝበት፣ ፍቅረኛ ነው ይናደዳል። ሴትም ሆነ ሌላ ወንድ ፍቅረኛ ሲል አይወድም። ገባሽ? ይሄ ደግሞ አንድ ሰው የጣሉበትን ሲያነሱበት አይወድም። አብሶ ደግሞ ደንቆሮ በዝቷል። ደንቆሮ እኮ በዝቷል። የመጣው እናንተ ጭንቅላት ካላችሁ ማስታወስ ምን እንዲሆን ተገሪች አንዳንድ ሰው ወይታማ ከመንገድ አንስቶች ቤትሽ ያደርስሽ እና ከዛ መጨረሻ ላይ ያፈቀርኳትን ይሉ የለ ለእሱ ትምህርት ነው ባ እንደዛ ነገር ነው፣ እንደዛ ነው። እኔ እንደገባኝ ከሆነ ነው እኔ እንደገባኝ ከሆነ ነው እንደሌላ አላቸው። ራሴ እንደገባኝ ነገር የለም አሁን

አራት ቀን እንዳች ታ እኮ ያንን ልጅ ቤተክርስቲያኑ ስለሆነ አልተወናውም። ቀረ እኮ በቃ። አሁን ቤት ለቤት ነው እንዳይገባችሁም። ኧረ ይውጣ ይሄ ጅላንኩ ጅል አሬ የኔ ወድኛ ምኑን እናውቀዋለን? እንደ እንደምታይነ እዚህን ቲክቶክ ላይ ነው አፋችን ስከፍት የምንውለው፣ ለአርባ ደቂቃ ነው።

ግዚአብሔር ነው። ዩቱብ ላይ በተለይ በማ የሚሰሩት እንዳለ በነሱ ነው። አረው ለስራዋ ብላ ነው። ማለት እኔ ልዩ ላይ የሆነ ሰዓት ላይ እት ማለት ነው። ጓደኛ ነው። እንዲያውም ተይው። ከዚያም እንዲህ ነበር። እንደውም የሆነ ሰዓት ላይ ብሩኬ ላይፍ ገብቶ ዩቲዩብ እንዴት ነው የሚከፈተው ብታሳየም ምናምን ብለውት ነበር። አንድ ቀን አራለች እንጂ እዛው ነው ሲጀመር። ኢንስታግራም ላይ ኢንስታግራም ላይ ገብታችሁ ካያችሁት አለ። አይቼዋለሁ አይቼዋለሁ። ቴዲ ብዬ ሰርች አድርጌ ነበር። ከእሱ ጋር እንትና ጋር ነው ስፍን ድርጋ ጓደኛ ናቸው።

እንደዚህ ምስቅልቁላችንን አውጥተው ምናምን ሰብስክራይበር አርጉ፣ ግሞት አላደረግም። ግን አንድ ሰው በፍቅር መቶ ምሳሌ ማለት ነው። እነሱ ጋር በፍቅር መቶ በቃ አበረታቱት፣ እንደዚህ ሰብስክራይብ አርጉት ቢሉ ሰብስክራይብ እናደርገዋለን። ግን እዚህ ጋር መጥተው ኦዲንስ ለኦዲንስ እዚህ ጋር እኮ ልንገርሽማ፣ እነሱ እሺ ስራቸውን ነው። እስኪ ስንት ኦዲንስ ነው እርስ በርሳችን የተጣላን ማለት ነው በማያገባል ነገ ጧት እኮ ብንታመም እርስ በርስ እኛውንን የምንተሳሰበው ግን ስንት ሰው ነው የተጣለው? አሁን በነሱ ማለት ነው። ግን እንደዛ ከሚያደርጉ እንትን ሰብስክራይብ ከፈለገ ከፍተው ሰብስክራይብ አድርጉት፣ አበረታቱት ሚል ማንም ሰው ሊያበረታታው ይችላል። ግን እዚህ ጋር መጥተው ምስቁልቁላችንን አውጥተው እኛንም ከኦዲንስ ጋር አጣልተውን፣ ኦዲንስ እና ኦዲንስ ተጣልቶ ምናምን ሰብስክራይብ ብሞት አላደረገውም። ለምን እግር አይበላም እከካ ለማን ብዬ ቀልድ ያለ። ይህ ለማንኛውም ትናንትና ነው፣ ትናንትና ነው። በሩ ክፍት ነው፣ ጫማ ማታውለቁ ግቡ። ዝም ብላችኋለሁ እኮ ብሩኬ